እያለው አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ደግሞ እንሻላ እንደተለመደው ኑህ አለይሂ ሰላም ክፍል ሁለትን ይዞ መጥቻለሁ። ለምታበረታቱ በሙሉ ከልብንም ማመሰክነው ጅዛኩም ላው ኸይረን። እንሻላ በስልምና እምነት የነቢያት ሰንሰለት ወይም ሰንሰለቱል አንቢያ ሲታይ የኑህ አለይሂ ሰላም ቦታ እጅግ በጣም አስፈላጊና ቁልፍ ነው። የኑህ አለይሂ ሰላም ቦታ በሰንሰለቱ ውስጥ አንደኛ፣ የመጀመሪያዎቹ ነቢያት ቀጥሎ ነው። የነቢዩላሂ ኑህ አለይሂ ሰላም ታሪክ የሚመጣው ከነቢዩላሂ አደም አለይሂ ሰላም እና ከነቢዩ ኢድሪስ አለይሂ ሰላም ቀጥሎ ነው። አብዛኛዎቹ የእስልምና ሊቃውንት ሶስተኛው ነብይ አድርገው ዘርዝረውታል። ምንም እንኳ አንዳንድ ምሁራናዊ አስተያየቶች በኢድሪስ አለይሂ ሰላም እና በኑህ አለይሂ ሰላም የዘመን ቅደም ተከተል ላይ ልዩነት ቢኖራቸውም። ሁለት ከታላላቆቹ መልእክተኞች አንዱ ነቢዩ ኑህ አለይሂ ሰላም ከትላላቅና እጅግ በጣም ታጋሽ ከሆኑት ከአምስቱ መልእክተኞች ነቢያት መካከል አንዱ በመሆን ይታወቃል። እነርሱም ኡሉል አዝም ይባላሉ። እነዚህም ኑህ፣ ኢብራሂም፣ ሙሳ፣ ኢሳ እና ሙሐመድ ሰላዋቱ ወሰላሙ አለይሂ ናቸው። ይህ የሚያሳየው በሰንሰለት ውስጥ ያላቸውን የላቀ ደረጃና ተጽዕኖ ነው ሶስት የሁለተኛው የሰው ልጅ አባት በታላቁ የጥፋት ውሃ ወይም ቱፋን ወቅት ከነቢዩ ኑህ አለይሂ ሰላም እና ከመርከባቸው ውስጥ ከነበሩት ጥቂቶቹ አማኞች በቀር ሁሉም ሰው ጠፍቷል በዚህ ምክንያት አላህ ሱብሓነ ወተዓላ እንዲህ ብሏል ዘሮችንም እኛ ብቻ ቀሪዎች አደረግን ሱረቱል አሶፋት ቁጥር ሰባ ሰባት ስለዚህ ነቢዩ ኑህ አለይሂ ሰላም ከጥፋት ውሃ በኋላ የሰው ልጅን የጀመሩ እንደመሆናቸው የሰው ልጆች ሁሉ የሁለተኛው አባት ተብለው ይቆጠራሉ። አራት። የጥንት ጣዖት አምልኮን የተዋጉ ነቢዩ ኑህ አለይሂ ሰላም የተላኩት የሰው ልጆችን ጣዖት ማምለክ ከጀመሩ በኋላ ነው። ዋና ተልእኳቸው ሰዎችን ወደ አንድ አምላክ አላህ አምልኮ መመለስ ነበር። የኑህ አለይሂ ሰላም ቀጣይ ነቢያት ከኑህ አለይሂ ሰላም በኋላም ነቢያት በሰንሰለቱ ቀጥለዋል። ከእነዚህም ውስጥ ወዲያውኑ የመጡት ሁድ አለይሂ ሰላም፣ ሳሌህ አለይሂ ሰላም፣ ኢብራሂም አለይሂ ሰላም ናቸው። በአጠቃላይ የነቢዩ ኑህ አለይሂ ሰላም ቦታ በነቢያት ሰንሰለት ውስጥ ከአደም አለይሂ ሰላም ዘመን ወደ ኢብራሂም አለይሂ ሰላም እና ከዚያም ወደ መጨረሻው ነቢዩ ወደ ሙሐመድ ሰለላሁ አለይሂ ወሰለም የሚወሰደው ታላቅ ምዕራፍ ተደርጎ ይወሰዳል። ነቢዩ ኑህ አለይሂ ሰላም በነቢያት ሰንሰለት ወይም ሰንሰለቱል አንቢያ ነቢዩ ኑህ አለይሂ ሰላም በእስልምና ታሪክ ውስጥ እጅግ ቁልፍ ከሆኑበት ነቢያቶች እና መልእክተኞች መካከል አንዱ ናቸው። በታሪክ ቅደም ተከተል ሲታዩ የሚከተሉት ዋና ዋና ነጥቦች ይንጸባረቃሉ። አንደኛ፣ የዘመን ቅደም ተከተል ቦታቸው ኑህ አለይሂ ሰላም የመጡት ከመጀመሪያው ሰው እና ከ ነቢይ ከሆኑት አደም አለይሂ ሰላም እና ከነቢዩ ኢድሪስ አለይሂ ሰላም በኋላ ነው። አደም አለይሂ ሰላም የመጀመሪያው የሰው ልጅና ነቢይ፣ ኢድሪስ አለይሂ ሰላም ከአደም አለይሂ ሰላም በኋላ የመጣ ነቢይ። ኑህ አለይሂ ሰላም አብዛኛው የእስልምና ሊቃውንት ሶስተኛው ነቢይ አድርገው ይዘረዝሯቸዋል። ከአደም አለይሂ ሰላም ሞት በኋላ ሰዎች ለአንድ አምላክ መገዛት ጀምረው ነበር። ነገር ግን ከጊዜ በኋላ ጣዖት አምልኮ ወይም በተለይም የጻድቅ ሰዎችን ምስሎች ማምለክ ወደ ሰዎች ዘንድ መጣ። በዚህ ጊዜ ነበር አላህ ሱብሃነሁ ወተዓላ ሰዎችን ወደ ቀጥተኛው መንገድ እንዲመለሱ ኑህ አለይሂ ሰላም የላካቸው። ሁለት የኡሉል አዝም አካል መሆናቸው ነቢዩ ኑህ አለይሂ ሰላም በአላህ ዘንድ ከፍተኛ ደረጃ ካላቸው አምስቱ ታላላቅ መልእክተኞች ወይም ነቢያት መካከል የመጀመሪያው ናቸው። እነዚህ አምስት መልእክተኞች ኡሉል አዝሚነል ረሱል ወይም ታላቅ ትዕግስት ያላቸው መልእክተኞች ይባላሉ። አንደኛ፣ ኑህ አለይሂ ሰላም። ሁለተኛ፣ ኢብራሂም አለይሂ ሰላም። ሶስተኛ፣ ሙሳ አለይሂ ሰላም። አራተኛ፣ ኢሳ አለይሂ ሰላም። አምስተኛ፣ ሙሐመድ ሰለላሁ ዐለይሂ ወሰለም። ይህ የላቀ ማዕረግ የሚያሳውቀው ታላቅ ትዕግስታቸውን ጽናታቸውንና ተጋድሏቸውን ነው። በተለይ ኑህ አለይሂ ሰላም ህዝባቸውን ለ950 ዓመታት ያህል ወደ አላህ ሲጣሩ መቆየታቸው በቁርአን ተጠቅሷል። ይህ ደግሞ የትዕግስታቸው ታላቅነት ማሳያ ነው። ሦስተኛ፣ የሁለተኛው የሰው ልጅ አባት ከነቢዩ ኑህ አለይሂ ሰላም ጋር የተያያዘው ዋነኛው ታሪክ የጥፋት ውሃ ወይም ቱፋን ነው። ሰዎቹ መልእክታቸውን መካዳቸውን እና በጠላትነት መቀጠላቸውን ተከትለው አላህ ሱብሓነሁ ወተዓላ ታላቁን የጥፋት ሃላ ኑህ አለይሂ ሰላም ግን አላህ በአዘዛቸው መሰረት መርከብ ሰርተው ቤተሰባቸውን እና ጥቂት አማኞችን ብቻ አተረፉ። ቁርአን እንዲህ ይላል፣ ዝርዮቹንም እኛ ብቻ ቀሪዎች አደረግን። ሱረቱል አሶፋት ቁጥር 77። ይህ ማለት ከጥፋት ውሃ በኋላ የሰው ዘር በሙሉ የተጀመረው ከነቢዩ ኑህ አለይሂ ሰላም ዘሮች በዋነኛነት ከልጆቻቸው ሳም፣ ሐም እና ያፌት ነው። በዚህ ምክንያት ኑህ አለይሂ ሰላም አንዳንድ ጊዜ የሰው ልጅ የሁለተኛው አባት በመባል ይታወቃል። ይህ ደረጃ በነቢያት ሰንሰለት ውስጥ ያላቸውን የዘመን የአዲስ ዘመን መስራችነት ሚና ያጎላል። አራት ከኑህ አለይሂ ሰላም በኋላ ያለው ሰንሰለት። የጥፋት ውሃ ከተከሰተ በኋላ የሰው ልጆች እንደገና በምድር ላይ መስፋፋት ጀመሩ። የኑህ አለይሂ ሰላም ዘሮች በየቦታው ሰፈሩ። ከዚያም የሰንሰለቱ ቀጣይ ነብያት መጡ። ሁድ አለይሂ ሰላም ለአድ ህዝቦች ተልከው ነበር። ሳሌህ አለይሂ ሰላም ለሰሙድ ህዝቦች ተልከው ነበር። ኢብራሂም አለይሂ ሰላም የመልእክተኞች ሁሉ አባት በመባል የሚታወቀው እና የነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም የዘር ግንድ የሚመዘዝላቸው ታላቅ ነቢይ። በዚህ መልኩ ነቢዩ ኑህ አለይሂ ሰላም ከመጀመሪያው የሰው ዘር ዘመን ወይም አደሟ ወደ ዋና ዋናዎቹ ነቢያዊ ሰንሰለቶች ኢብራሂም የሚያደርገውን ሽግግር የሚያገናኝ መሰረታዊ ድልድይ ናቸው። ይህ ትንታኔ የኑህ አለይሂ ሰላም ቦታ በነቢያት ሰንሰለት ውስጥ ምን ያህል ወሳኝ እንደሆነ ይብለጥ ግልጽ አድርጎታል ብዬ የተስፋ አደርጋለሁ። ከኑህ አለይሂ ሰላም በኋላ ያለው የነቢያት ሰንሰለት፤ የጥፋት ውሃ ከተከሰተ በኋላ የሰው ልጅ በሶስቱ የኑህ አለይሂ ሰላም ልጆች ማለትም ሳም፣ ሃም እና ያፌት በኩል ዳግም ምድር ላይ ሰፈረ። ከዚህ ጊዜ ጀምሮ የሰው ልጆች ቁጥር በመጨመር ቁጥር አላህ ስብሓነ ወተዓላ በየጎሳውና በየህዝቡ ነብያትን መላኩን ቀጠለ። አንድ የአድና ሰሙድ ዘመን ወይም ሁድ እና ሳሌሕ አለህ ሰላም ከኑህ አለህ ሰላም በኋላ ወደ አውኑ የመጡት ታላላቅ ነብያት ነብዩ ሁድ አለህ ሰላም የተላኩት በአረቢያ ባህር ገብ መሬት ደቡባዊ ክፍል ለነበሩት ሀያላን እና ጥንታዊ የአድ ህዝቦች ነበር። የአድ ሕዝቦች በቁሳዊ ሀብትና በግንባታ ቴክኖሎጂ የላቁ ቢሆንም፣ ጣዖት አምልኮን ስለጀመሩ ሁዲ አለይሂ ሰላም ወደ አላህ ስብሓነ ወተዓላ እንዲመለሱ ጥሪ አቀረቡ። አልሰማም ሲሉ ግን በንፋስ ቅጣት ጠፉ። ነቢዩ ሳሊሁ አለይሂ ሰላም ከተቀጡት ከ ከአድ ህዝቦች በኋላ ለመጡት ለሰሙድ ህዝቦች ተልከው ነበር። እነዚህም በሂጅ ወይም ዛሬ ሰሜን ምዕራብ ሳዑዲ አረቢያ ይኖሩ የነበሩ፣ በተራሮች ላይ ቤቶችን በመቅረጽ የተካኑ ህዝቦች ነበሩ። የሷልህ አለይሂ ሰላም ዋና ተአምር ግመል ነበር። እነርሱም ሲክዱ ቅጣት ወረደባቸው። ሁለት የአብርሃም መስመር ኢብራሂም አለይሂ ሰላም በነቢያት ሰንሰለት ውስጥ ትልቁና ወሳኙ ምዕራፍ የሚጀምረው በነቢዩ ኢብራሂም አለይሂ ሰላም። ኢብራሂም አለይሂ ሰላም ከኑህ አለይሂ ሰላም ዘር የመጡ ሲሆን አቡል አንቢያ ወይም የነቢያት አባት በመባል ይታወቃሉ። ምክንያቱም ከእርሳቸው ሁለት ልጆች ሁለት ትላልቅ የነቢያት መስመሮች ተነስተዋልና። ሀ. የእስማኤል መስመር። ኢብራሂም አለይሂ ሰላም ከልጃቸው እስማኤል አለይሂ ሰላም ጋር በመሆን ከዕባን በመካ መልሰው ሰሩ። እስማኤል አለይሂ ሰላም የመካ ነዋሪዎች እና የአረብ ዘሮች ወይም የአረቦች አባት ነቢይ ነበሩ። ይህ መስመር ቀጥሎ በሺዎች ከሚቆጠሩ ዓመታት በኋላ የመጨረሻው ነቢይ ወደሆኑት ወደ ነቢይ ሙሐመድ ሰለላሁ አለይሂ ወሰለም ደረሰ። ለ የኢስሐቅ መስመር ኢብራሂም አለህ ሰላም ከሁለተኛው ልጃቸው ኢስሐቅ አለህ ሰላም እና ከልጅ ልጃቸው ያዕቆብ አለህ ሰላም እስራኤል በመባል ይታወቁ የነበሩት በኋላ የኢስራኤል ልጆች ነቢያት መስመር ተጀመረ። ነቢዩ የሱፍ አለህ ሰላም የያዕቆብ አለህ ሰላም ልጅና በግብጽ ምድር መልእክተኛ ነበሩ። ነቢዩ ሙሳ አለህ ሰላም ለእስራኤል ልጆች የተላኩትና የተወራው የተወራት መጽሐፍ የተሰጣቸው ታላቅ መልእክተኛ ነቢዩ ዳውድ አለይሂ ሰላም፣ ነቢዩ ሱለይማን አለይሂ ሰላም፣ ነቢዩ ኢሳ አለይሂ ሰላም። እነዚህ ሁሉ የኢብራሂም አለይሂ ሰላም የኢስሐቅ መስመር ውስጥ የሚገኙ ዋና ዋና ነቢያት ናቸው። የሰንሰለቱ ፍጻሜ። በአጭሩ ከኑህ አለይሂ ሰላም በኋላ ያለው ነቢያት ሰንሰለት የሰው ልጅን ታሪክ ለሁለት ከፍሎ የሚይዝ ነው። ይህ ቅደም ተከተል የሚያሳየው የኑህ አለይሂ ሰላም ሚና የሰው ልጅን ከጥፋት አድኖ ሰንሰለቱ ወደ ኢብራሂም አለይሂ ሰላም እንድደርስና በመጨረሻም እስልምና እንድጠናቀቅ መሰረት የጣለ መሆኑን ነው። እንሻላ ሀባቢ ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትትሩፍ ይበልኝ እያልኩኝ ኔ ብዙ ሰናበታችኋለሁኝ። ሰላም ሁኑልኝ። ሰላም አሌይኩም ወረህመቱላሂ ወበረካቱ